በጣም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት ዩቲብ ቻናል ቤተሰቦች፣ በዛሬው ዝግጅታችን በክፍል ሁለት የአማርኛ ፊደላትን ጥናት ወይም ደግሞ ትምህርት ይዤላችሁ መጥቻለሁ። በባለፈው ዝግጅታችን የአማርኛ ፊደላትን ከሀ እስከ ሸ ይዤላችሁ መጥቼ ነበረ። እነዚህም ፊደላት በቀላሉ እንዴት ትይዟቸዋላችሁ የሚለውን ከዚህ በተጨማሪ ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ እንዲሁም ደግሞ ከላይ ወደ ታች በየቤታቸው አንደኛ ፊደላት ቤተሰብ ሁለተኛ፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባተኛ ፊደላት ቤተሰቦችን እንዲሁ እያንዳንዳቸው በየቤተሰባቸው እንዴት እንደምታዩዋቸው እና ከዛ በተጨማሪ ቅርጻቸውን በቀላሉ እንዴት አድርጋችሁ እንደምትይዙ ለማሳየት ሞክሬያለሁ። በዛሬው ዝግጅቴ ደግሞ በክፍል ሁለት፣ ቀጣዩ ክፍል ወይም ደግሞ ከመጀመሪያው ክፍል የቀጠለ የአማርኛ ፊደላትን በቀላሉ መያዝ የምትችሉበትን መንገድ እንደ ተለመደው የመጀመሪያ ፊደላትን መጀመሪያ እንዴት እንደምትይዟቸው አሳያችኋለሁ። ከዛ በተጨማሪ ደግሞ እነዚህን ከያዛችሁ ሁለተኛ ፊደላት እንዴት እንደምትይዙ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት እንዲሁም ደግሞ ስምንተኛ ወይም የመጨረሻ ቤተሰቦቻቸውን ጭምር እንዴት እንደምትይዟቸው አሳያችኋለሁ። ከዚያ በተጨማሪ ድምጻቸውን ደግሞ በቀላሉ እንዴት እንደምትይዟቸው እየከፋፈሉ ከመጀመሪያው ክፍል ቀጥሎ ሁለተኛ ክፍል እነዚህን ስምንት ፊደላትን ይዞላችሁ መጥቻለሁ። እነዚህ ስምንት ፊደላት እንደምታዩቸው ሰባት ቤተ ሰባት ቤተሰቦች እያንዳንዳቸው አላቸው። እነዚህን ፊደሎች እንዴት እንደምትይዟቸው አሳያችኋለሁ። ሁሉ ሙሉ የአማርኛ ፊደላትን በአንድ ላይ እያዘጋጀው አቅርቤላችሁ ነበር፣ ግን እነሱን ባንድ ላይ አንዴ ለመያዝ ስለሚከብድ እንደዚህ እየከፋፈሉ ባሳያችሁ እናንተም ሳይከብዳችሁ እንደዚሁ በአጭር ደቂቃ እየከፋፈላችሁ ለመረዳት ያስችላችኋል ብዬ ስላሰብኩ ነው። እስከ መጨረሻው ተከታተሉኝ። የመጀመሪያው ፊደል እንግዲህ በዛሬው ዝግጅት ቀ ነው። እንግዲህ ከሀ ጀምረን እስከ ሸ በመጀመሪያው ዝግጅታችን አይቻለሁ። ዛሬ ክፍል ሁለት ነው። ዛሬ ደግሞ ከቀ እስከ አ ያሉትን አዘጋጅላችኋለሁ። እነዚህን እስከ መጨረሻው ተከታተሉ። ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ እነዚህ በተከታታይ የምለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ አድርጉ። ከዛ ውጭ ደግሞ መማር የምትፈልጉ ከኛ ጋር መማር የምትፈልጉ ልጆች እዚህ ጋር ይኸው ስልካችን ታች ዳር ላይ እሱን ስልክ አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሁኔታ ብትደውሉልን፣ ብታናገሩን እናንተ በሚመቻችሁ ሰዓት እንድትማሩ እናደርጋለን። ለማንኛውም ወደ ትምህርታችን እንቀጥል ቀ

ወደ ቀኝ በዚህ መንገድ በቀላሉ እየጠራችሁ መያዝ ትችላላችሁ ማለት ነው። አሁን እነዚህም ከግራ ወደ ቀኝ አንዴ ይጠራላችሁ ና ከዛ በተጨማሪ ደግሞ ከቀኝ ወደ ግራ እንዴት እንደምትጠሯቸው ጨምሬ ሁለቱን በአንድ ላይ አርጌ ላሳያችሁ። ምክንያቱም ከቀኝ ወደ ግራ ብቻ ስጠራ ከግራ ወደ ቀኝ መጥራት ና ከቀኝ ወደ ግራ መጥራት የፊደሉን ድምፅ የሚቀያየረው ይመስላችኋል፣ ግን አይደለም። ለምሳሌ ከዚህ ጋ ላይ ቀ ነው። ወደዚህ መጣችሁም እዚህ ጋ ስደርሱ ቀ ነው የሚሆነው ይሄ ቁ ነው። ከዚህ ተነስታችሁ ወደዚህ ብትመጡም ይህ ቁ ነው መባል ያለበት። ይህ ቂ ነው። ከዚህ ተነስታችሁ ወደዚህ ብትመጡም ቂ ነው የሚሆነው። ይህ ይሄ ፊደል ይሄ ቃ ነው። እዚህ ተነስታችሁ ወደዚህ ብትመጡም ቃ ነው የሚሆነው። ይሄ ቄ ነው። ከዚህ ተነስታችሁ እዚህ ብትመጡ ቄ ነው። በዚህ ተነስታችሁ ወደዚህ ብትመጡም ቄ ነው ድምጹ። የፊደሉ ድምጽ ወይም ፊደሉ ስሙ አይቀየርም። በዛም በኩል ብጠሩት፣ ከላይ ወደ ታች ብትጠሩት፣ ከታች ወደ ላይ ብትጠሩት፣ ከግራ ወደ ቀኝ ብጠሩ፣ ከቀኝ ወደ ግራ ብትጠሩ፣ በየትኛውም ማቅጣጫ ብጠሩ? ፊደሉ ቁ ከሆነ ሁሌም ቁ ነው የሚሆነው። ምንም የተለየ ምንም አይነት ልዩነት አይኖረውም ማለት ነው፣ በዛም በዛም ብትጠሩት ማለት ነው። ስለዚህ እሱም በቀላሉ እንዴት እንደምትይዙት አሳያችኋለሁ። አሁን ቀጥታ ከግራ ወደ ቀኝ እየጠራሁኝ፣ ከዛ ደግሞ ከቀኝ ወደ ግራ እንዴት እንደምትጠሯቸው አሳያችኋለሁ። ቀ ቁ ቂ ቃ ቄ ቅ ቆ ከዛ ከዚህ ጀምራችሁ ደግሞ ብትጠሩት ቆ ቅ ቄ ቃ ቂ ቁ ቀ ይሄ ደግሞ በ ሁላችሁ ደግሞ ቦ ብ ቤ ባ ቢ ቡ በ በዛም ብትጠሩት በዛ ቡ መሆን ያለበት ቡ ነው የሚሆነው። ቢ ከሆነ በዚህ ብትመጡ በዛም ብትመጡ ቢ ነው የፊደሉ ስም እና ቅርጽ ምንም አይቀያየርም። ስለዚህ እናንተ ከዚህ ወደዚያ መጥራት በጣም ቀሏችሁ፣ ግን የፊደሉን ቅርጽ ማወቅ ካቃታችሁ ከዚህ ወይም ደግሞ ከግራ በኩል ትጀምሩና ወደ ከቀኝ በኩል ትጀምሩና ወደ ግራ ደግሞ ስንት ስትሉ፣ የተወሰነ አጠራሩ ከበድ ስለሚላችሁ ስለ ቅርጹም እያያችሁት ለመሄድ ስለመሄድ ይጠቅማችኋል ማለት ነው። ከዛ በ ቡ ቢ ባ ቤ ብ ቦ። ከዚህ ስትነሱ ደግሞ ቦ

ቱ ተትላላችሁ ማለት ነው። ምንም በዛም ብትጠሩት በዛ ለእናንተ በፊደላቱን ለማጽናት በደንብ እንዲገባችሁ ለማድረግ ካልሆነ በስተቀር የፊደሉ ስም በዛም ብትጠሩት በዛ አይቀየርም ማለት ነው። እሱን የምትጠራጠሩ ልጆች ስላላችሁ ነው። በዛ ስትጠራው ሌላ በዛም ስላላችሁ ግን አይለያይም እየመሰላችሁ ነው። በዛም በዚያም፣ ከላይ ወደታች፣ ከታች ወደ ላይ፣ ከቀኝ ወደ ግራ፣ ከግራ ወደ ቀኝ በተለያየ አቅጣጫ ብትጠሩት። ፊደሉ እንደዚህ በቀላሉ ለመያዝ አእምሯችሁ ውስጥ እንዲቀመጥ ለማድረግ ይቻላል ማለት ነው። በዛ ስለዚህ ስለሚጠቅማችሁ እንደዚያ እያደረጋቸው አሁንም ተለማመዱ ከእኔ ጋር ቀጥሉ እስከ መጨረሻው። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ ከዛ እዚህ ጋር ደግሞ ጀምረን ወደዚህ ብንሄድ ቾ

አገምኩኝ ከቀኝ ወደ ግራ ከግራ ወደ ቀኝ እንዴት እንደምትጦሯቸው አሳየኋችሁ አሁን እናንተ እነዚህን በቀላሉ ምናልባት ምንም ሳ በማያስቸግር ሁኔታ በቀላሉ እናንተ እነዚህን ደግሞ መጀመሪያ ማድረግ ያለባችሁ በተለይ ለጀማሪዎች የፊደላትን እያጣናችሁ ያላችሁ ስለ ቅርጻቸው ምናልባት እያስቸገራችሁ ያላችሁ ልጆች እሱንም እነግራችኋለሁ ግን ለጀማሪዎች በዋናነት ገና ፊደላትን እየጀመራችሁ ላላችሁ ልጆች የመጀመሪያ ፊደላትን ነው መጀመሪያ ማወቅ ያለባችሁ። ምክንያቱም እነዚህን ካወቃችሁ በኋላ ስለ ሁለተኛ ፊደሎች፣ ስለ ሶስተኛ ፊደሎች፣ ስለ አራተኛ ፊደሎች ስለ አምስት፣ ስድስት፣ ሰባት ና እነዚህ እያንዳንዳቸውን ፊደሎች ቅርጻቸውን ለማወቅ በጣም ቀላል ነው። ምክንያቱም ይህን ካወቃችሁ በኋላ ከዛ በኋላ እንደዚህ ቀቁቂ ቃቄቅ ቆ፣ በቡቢባቢብ ቦ፣ በቡቢባቢብ ወያለ የሚጠራውን ነገር ትለማመዳላችሁ። የመጀመሪያውን ፊደል ካወቃችሁ በተለይ ከ ቀኝ እንትን ከግራ ወደ ቀኝ ለመጥራት በጣም ቀላል ነው። ምክንያቱም እንደምትሰሙት የሆነ ግጥማዊ ወይም ዜማ ያለው የእያንዳንዱ ፊደል ሰባቱ ቤተሰብ ሲጠራ አሁኒ ቀቁቂ ቃቄቅ ቆ በቡቢ ባቤብ ቦ በቡቢ ባቤብ ቦ ተቱቲታቴት ቶ ቸቹቺ ቻቼች ቾ እያለ ይቀጥላል። ነኑና ኔንኖ ኘኙኛኘኝኞ አኡ ኢኣኤእኦ እያለ በዚህ መንገድ ይቀጥላል። አሁን እነዚህ በዚህ መንገድ በጣም በቀላሉ ለመያዝ መጀመሪያ እነዚህን የመጀመሪያ ፊደላትን ታውቃላችሁ። ከዚያ በመቀጠል ደግሞ እነዚህ የመጀመሪያ ፊደላትን ካውቃችሁ በኋላ ሁለተኛ ፊደላትን ለማወቅ በጣም ቀላል ነው። ምክንያቱም ከመጀመሪያ ፊደላት ላይ ከጎነ ጎናቸው ላይ አግድማ አግድም መስመር ብትጨምሩባቸው የፊደላት ሁለተኛ ቤተሰቦቻቸው ናቸው የሚሆኑ። ስለዚህ እነዚህን ሁለተኛ ቤተሰቦቻቸውን ለማወቅ የመጀመሪያ ፊደሎችን ማወቁ ወሳኝ ነው ማለት ነው። ስለዛ ነው የመጀመሪያ ፊደሎቹም በድጋሚ ማወቅ አለባቸው የምላችሁ ማለት ነው። አሁን የመጀመሪያ ፊደላትን ስለዚህ እየደጋገምነ በቀላሉ የምትይዙበትን መንገድ ላሳያችሁ። አሁን እቺ ቀናት ወይ እንግዲህ እጅ በወገብ የያዘች የመሰለች አንድ ቋሚ መስመር ያላት ፊደል ቀ። እቺ ደግሞ በ፣ እቺ ቨ፣ እቺ ተ፣ እቺ ቸ፣ እቺ ደግሞ ነ፣ እቺ ኘ፣ እቺ ምክንያቱም ከቀኝ ወደ ግራ ከቀኝ ወደ ግራ ከግራ ወደ ቀኝ እየጠራው ሳሳያችሁ ስለነበረ ያው እነዚህ የመጀመሪያ ፊደላት ናቸው። ከቀ የጀመርኩ ቁቂ ቃቄ ቅ ቆ እያልኩ ሳሳያችሁ ነበር። አሁን በድጋሚ ይህንን የመጀመሪያ ፊደሎችን ብቻ ልጥራላችሁ። ቀ በ በ ተ ከሆነ በጣም ቀላል ነው ማለት ነው። አሁን ቀ፣ ምናልባት ቀ በጣም የሚያስቸግራቸው ነው። ቀ ቀሚስ፣ ቀሚስ ብዬ ቀሚስ፣ ቀ ቀሚስ። እናንተ በሚመቻችሁ ብቻ ከአእምሯችሁ ጋር ሊቀመጥ በሚችል ቃል ማስቀመጥ፣ ወክላችሁ ማስቀመጥ። ቀ ቀሚስ፣ ቀሚስ ለማለት ቀ እንጠቀማለን። እየው ቀሚስ። ለምሳሌ በበሬ፣ እየው በሬ፣ በበሬ፣ በ። አሁን በ ቨ ደግሞ እናንተ አሁን በሰፈራችሁ ሊጠራ የሚችል ቨ ቨ። ይሄው ይሄ የመሰለ ቅርጽ አለው። እሱን ያዙት። ተ ተክል ለምሳሌ ተክል፣ ለዚህ አይነት ተክል ተ ተክል። ይሄው ቸ፣ ይሄ የመሰለ ቅርጽ አለው። ከተ የሚለየው አንድ አግድም መስመር ካናቱ ላይ ያለው እንጂ ተን ነው የሚመስለው። ይሄ አናቱ ላይ ያለው አግድም መስመር ቢነሳ ያው ተ ና ቼ ተመሳሳይ ነበር። ቸ ነ ነ፣ ነብር ብላችሁ መያዝ ትችላላችሁ። ነ ነብር። ከዚያ ኘ አለ። ኜ ያው ከነ ላይ አናቱ ላይ አግድም መስመር የተጨመረበት ፊደል ነኔ የመሰለ ግን አናቱ ላይ አግድም መስመር የተጨመረበት ፊደል ኘ። አ አበባ። ይሄ አበባ አበባ። አ አበባ። ስለዚህ ነብር፣ አበባ፣ ተክል፣ ቀሚስ፣ በሬ ይህ እንደዚህ በቀላሉ በሆነ በሆነ እናንተ በሚቀላቸው ነገር እንደዚህ አርጋችሁ መያዝ አንድ ሊትር አላችሁ እና ሁለተኛ ቤተሰቦቻቸውን ደግሞ እንዴት እንደምት ይዟቸው አሳያችኋለሁ። ቀ በ ቨ ተ ቸ ነ ኘ አ። እንግዲህ አሁን እነዚህን ከያዛችሁ በኋላ ከእነዚህ ላይ አግድም አግድም መስመር ብትጨመሩባቸው ደግሞ የየፊደላቱን ሁለተኛ ቤተሰቦች ታገኛላችሁ። ስለዚህ የቀን ሁለተኛ ቤተሰብ ለማግኘት ከቀለ ያግድም መስመር መጨመር ማለት ነው። የበን ሁለተኛ ቤተሰቡን ለማግኘት ከጎን ያግድም መስመር መጨመር ማለት ነው። ስለዚህም በዚያ መንገድ የተመሰረቱ ናቸው ሁሉም ሁለተኛ የአማርኛ ፊደሎች ማለት ነው። አሁን እነዚህ ፊደሎች ከጎነ ጎናቸው ላይ ሁሎቹም እንደምታዩቸው አግድም አግድም መስመር አላቸው። ከዛ በተጨማሪ ደግሞ ኡ የሚል አናባቢ የጋራ ይጋራሉ። ስለዚህ እሱን እየጠራው ላሳያችሁ ቁ ላችሁ ደግሜ ቁ ቡ ቡ ቱ ቹ ኑ ኑ። በዚህ ልክ እንዲህ በቀላሉ መረዳት ይቻላል ማለት ነው። ሶስተኛ ፊደላት ቤተሰቦቻቸውን ለመረዳት ደግሞ እግራቸው ጋር እንደምታዩት ወደ አንድ ሳይድ ጠመም ጠመም ያለ ነው። ስለዚህ እነዚህንም ከላይ እስከ ወደታች ሁሎቹንም እዩዋቸው። በተመሳሳይ ሁኔታ ከእግራቸው ላይ ወደ አንድ ወደ አንድ ሳይድ እየተጣመመ ነው። ስለዚህ እነሱን ለመረዳት ምንም የሚያሻማ ምንም ነገር አይኖርም ማለት ነው። ስለዚህ እነዚህ ልጥራላችሁ።

እዛ አራተኛ ፊደሎች ደግሞ እነዚህ ናቸው። እንግዲህ አራተኛ ፊደሎች እነዚህ ባለ ሁለት እግር ፊደላት የሚባሉት በግራ በግራ በኩል እንደምታዩት ያጥራል። ሁሎችም ሁለት እግር ያላቸው ፊደሎች በግራ በኩል ያጥራል። አንድ ባለ አንድ እግር ፊደሎች የሚባሉት ደግሞ እንደምታዩቸው እንደ ቀ እንደ ተ እንደ ቸ አይነት ፊደሎች ደግሞ ወደ ግራ ወደ ግራ በኩል ይጣመማል እግራቸው ይዋቸው። ስለዚህ እነዚህንም በቀላሉ በዛ መንገድ መያዝ ትችላላችሁ። ከዛ ውጭ ድምጻቸው ደግሞ አ የሚል የሆነ የጋራ ድምጽ አላቸው። እሱን እየጠራው ሳሳያችሁ አብራችሁ እየጠራችሁ ተለማመዷችሁ ጊዜያኔ ድምጻቸው ምን እንደሆነ ለመረዳት ትችላላችሁ ማለት ነው። ስለዚህ ቃ ባ ቫ ታ ቻ ና ኛ አ ስለዚህ በዚህ ልክ መረዳት ይቻላል። በቀላሉ ቃ ባ ቫ ታ ቻ ና ኛ አ ከዛ አምስተኛ ፊደሎች ደግሞ እንደምታዩቸው ከእግራቸው ላይ ቁልፍ ቁልፍ ያለው ወይም ቀለበት ቀለበት በሉት ዜሮ ዜሮ ነገር ብቻ እናንተ እንደምታዩት ከእግራቸው ላይ ይሄ ይሄ ተጨማሪ ነገር አለው ከሁሎቹም ጋር ። አሁን ይህን በቀላሉ በዛ መንገድ ቅርጻቸውን ከያዛቸው፣ ድምጻቸው ደግሞ ሁሎቹም ጋር ኤ የሚል የሆነ ጎልቶ ያልወጣ አናባቢ ያለ፣ እሱን እየጠራን እንየው። ቄ፣ ቤ፣ ቬ፣ ቴ፣ ቼ፣ ኔ፣ ኔ፣ ኤ እንዲ ያልድ ገምላችሁ ይሄንን ቄ ቤ ቬ ቴ ቼ ሜ ኜ ኤ። ስለዚህ በቀላሉ በዚህ መንገድ መረዳት ይቻላል ማለት ነው። ከዛ ስድስተኛ ፊደሎቹ ጋር ስለ ቅርጻቸው ስናወራ እንደ ሁለተኛ እንደ ሶስተኛ ፊደሎቹ ወይም ደግሞ እንደ አምስተኛ ፊደሎች ቀለበት አላቸው፣ ጎናቸው ላይ አግድም መስመር አለው፣ ምናምን ብለን መናገር የሚያስችል የቅርጽ ትስስር የላቸውም። ስለዚህ እነዚህን ድምጻቸው እ የሚል የጋራ ድምጽ አላቸው። ቅርጻቸውን ግን አንድ ባንድ፣ እየጻፋችሁ ልክ የመጀመሪያ ፊደሎቹን ያዟቸው እየጻፋችሁ እንዳልኋችሁ፣ እነዚህንም በዛ መንገድ ስትለማመዷቸው በቀላሉ ትይዟቸዋላችሁ ማለት ነው። ከዛ ውጭ ደግሞ እኛ በቀላሉ በጣም ብዙ ባልረዘመ ጊዜ ውስጥ በተወሰኑ ወራቶች ውስጥ እናንተ የምትፈልጉትን ትምህርት በምትፈልጉት ሰዓት ተምራችሁ እንድትጨርሱ በየምትፈልጉት የትምህርት አይነት ብቃት ያላቸው አስተማሪዎች ስላሉን ከኛ ጋር ቀጥታ ብትደውሉልን በዚህ ባስቀመጥ ነው ስልካችን ሄ ታች ላይ እያስቀመጥ ነው ስልካችን፣ ሁሉም የኦንላይን ትምህርት ቤት ስልክ ነው። ስለዚህ በሱ ስልክ ብትደውሉልን በማንኛውም ሰዓት እናንተ በሚመቻችሁ ሰዓት እንድትማሩ እናደርጋለን። ከዛ ውጭ ግን እነዚህን መለክላችሁ ቪዲዮዎች በየሰዓቱ እየከፋፈልኩ እናንተ በቀላሉ በምትረዱበት መንገድ አቀርብላችኋለሁ። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ማንኛውንም ትምህርት በምንለቅበት ሰዓት በቀላሉ ይደርሳችኋል። ከዚያ ውጭ ላይክ ብታደርጉትም እንደዚሁ ይደርሳችኋል። ስለዚህ ላይክ ሼር እያደረጋችሁ ለጓደኞቻችሁም ለእናንተም እንዲደርስ አድርጉ። አሁን ይህን ልጥራላችሁ፣ ቅ ብ ቭ ት ች ን ኝ ከዛ ይሄን አንዴ በድጋሚ ልጥራላችሁ ረጋብዬ ቅ ብ ብ ት ች ን ኝ ከዛ እቺ ደግሞ እ ትሆናለች ማለት ነው። አሁን ስድስተኛ ፊደሎችን ጨርሰን ቀጥታ ወደ ሰባተኛ የፊደላት ቤተሰቦችን እንመጣ ነው ማለት ነው። እንግዲህ ሰባተኛ የፊደላት ቤተሰቦች፣ አራተኛ ላይ በሁለት እግር ያላቸው ፊደሎች በግራ በኩል ያለ እግራቸው ያጥራል እያልኳችሁ ነበር። ሰባተኛ ላይ ስትመጡ ደግሞ በቀኝ በኩል ልክ ከአራተኛ ላይ ያጠረረ እግር ከሰባተኛ ላይ ይረዝማል፣ የረዘመው ደግሞ ያጥራል፣ በተቃራኒ ማለት ነው። ስለዚህ በዛ መንገድ ተረዱት። ከዛ ውጭ ደግሞ ብዙ ጊዜ ባለአንድ እግር ፊደሎች ከአናታቸው ላይ ቀለበት ይኖራቸዋል። ስታዋቸው ነቆ፣ ነቶ፣ ነቾ፣ ኖ፣ ኞ ስታዋቸው የህዋናታቸው ላይ ቀለበት ቀለበት አላቸው። ግን የሌሎቹም አሉ፣ ባለ አንድ እግር ሁነው ግን ቀለበት የሌላቸው ለምሳሌ የገ ፊደል ሰባተኛው ጎ ቀለበት የለው። ይሄ ባለ ሁለት እግር ፊደል የሆነ ደግሞ እንደምታዩት ኦ፣ ይሄው በዚህ በኩል እግር አጥዋል። ኦ ቦ፣ ይሄው በዚህ መንገድ ይዩት። አሁን እነዚህ ፊደሎች ስለ ቅርጻቸው ይህን ያህል ካልኋቸው፣ ድምጻቸውን ደግሞ ኦ የሚል የሆነ የሚጋሩት ድምጽ አለ። እሱ ልጥራላቸው ትችላላችሁ ማለት ነው። ከዚህ በተጨማሪ ግን በዋናነት ከኛ ጋር ደውላችሁልን በኢሞ በዋትሳፕ፣ በቴሌግራም እናንተን በሚመቻችሁ በምትጠቀሙበት ሶሻል ሚዲያ በኢሞ ከሆነ በኢሞ፣ በቴሌግራም ከሆነ በቴሌግራም፣ በዋትሳፕ ከሆነ በዋትሳፕ ብትደውሉልን ወይም ደግሞ ቮይስ ብታስቀምጡልን ወይም ቴክስት ብጽፉልን እናንተን በሚመቻችሁ ሰዓት በዋናው ትምህርት መፈለጋችሁ ነው እንጂ ጠዋትም ሆነ ማታ ቀንም ሆነ በማንኛውም ሀያ አራት ሰዓት እያስተማርን ስለሆነ እናንተ በምመቻችሁ ሰዓት በ በአጭር ጊዜ ውስጥ የምትፈልጉትን ትምህርት ተምራችሁ እንድጨርሱ እናደርጋለን። ስለዚህ ደውሉልን። በሌላ ዝግጅት ወይም በቀጣዩ በክፍል ሶስት ይዤላችሁ እስከመጣ ድረስ ሰላም ሁኑ። ቻው።